ሃይ ገርሊስ፣ በዚህ ቪዲዮ ለፊት ቆዳ ጤንነትሽ የሚጠቅሙች ስምንት ነገሮችን እነግርሻለሁ። እሺ እንጀምር። አንደኛ ውሃ መጠጣት። ውሃ መጠጣት ለቆዳሽ ብዙ ጥቅሞች አሉት። ቆዳሽን ሃሬት ማድረግ፣ ፊትሽን እንዳያረጅ ማድረግ፣ መጥፎን ንጥረ ነገሮችን በማስወገድ ቡግርና አክኒን ይቀንስልሻል። ፊትሽም እንዲያበራ ያደርግልሻል። የፊት መሸብሸብንም ይከላከልልሻል። እናም የነሄት በቀን ስምንት ብርጭቆ ውሃ ሁለተኛ የፊትሽን ታይፕ በመለየት የቆዳ እንክብካቤ ማድረግ። አምስት አይነት የቆዳ ታይፖች አሉ። እነሱን ላሳይሽ። የመጀመሪያ ኦይል የሚባለው ሲሆን የሚታይ ወዝ፣ ጎላ ጎላ ብሎ የሚታይ የቆዳ ቀዳዳዎች፣ ጥቁር ነጠብጣብ፣ በተለይ በአፍንጫ ላይ አክኒ ካለ ኦይሊም ወይም ወዛን ፊት ይባላል። ሁለተኛ ድራይ ወይም ደረቅ የሚባለው ሲሆን መሸብሸብ፣ ፊትሽን ከታጠብሽ በኋላ የመወጠር ስሜት የሚሰማሽ ከሆነ ደረቅ ወይም ድራይ ስኪን ነው ያለች ማለት ነው። ሶስተኛ ኮምቢኔሽን ስኪን ቲ በሚመስል ቅርጽ ማለትም ግንባርሽ፣ አፍንጫሽና አገጭሽ አካባቢ ወዝ ሆኖ ጉንጭሽ አካባቢ ደግሞ ደረቅ የሚል ከሆነ ኮምቢኔሽን ስኪን ይባላል። አራተኛ ኖርማል ስኪን፣ ለስላሳ ጥርት ያለ ቆዳ ከመጠን በላይ ወዝም ድርቀትም ከሌለሽ ሱ ኖርማል ስኪን ይባላል። አምስተኛ ሴንሲቲቭ ስኪን፣ ቀይ ነጥብጣቦች፣ ሽፍታ፣ መሸብሸብ ካለ ሴንሲቲቭ የሆነ ቆዳ ይባላል። ይህም በዘር ሊመጣ ይችላል። ሶስተኛ ፊት መታጠብ። በቀን ሁለት ፊትሽን ታጠቢ። በተለይ ማታ ፊትሽን ሳታጠቢ እንዳትተኙ። በቀን ውሎች ፊትሽ ላይ የዋለውን አዋራ ለማጽዳት ነው። አራተኛ በቂ እንቅልፍ። ቢያንስ ለስምንት ሰዓት መተኛትሽን እንዳዘነጊ። በቂ እንቅልፍ መተኛትሽ ቆዳሽ ሪፍሬሽ አድርጎ እንዲነሳ ያደርገዋል። አምስተኛ ሬት ሬት ፊትሽን መቀባት ፊትሽ ላይ ያለውን ጥቋቁር ነጠብጣብ፣ የብጉር ጠባሳ፣ ብጉርን የፀሐይ ያጠቆረውን ፊት ያክማል እናም ፊትሽ ግሎ እንዲያደርግ ያደርገዋል። ስድስተኛ ከነ ሜካፕ መተኛትሽን አቁሚ። ሜካፕ የምትጠቀሚ ከሆነ ፊትሽን በሚገባ አጽድተሽ ስኪን ኬርሽን አድርገሽ ተኚ። ለነጋው ሜካፕሽ ፊትሽ ንጹህ ሆኖና ዝግጁ ሆኖ እንዲጠብቅ ያደርግልሻል። ሰባተኛ፣ ፊትሽ ፍክት እንዲልና ዲስከለሬሽን ካለብሽ ለማጥፋት ማለትም ወጥ የሆነ የፊት ቀለም እንዲኖርሽ ሁለት ማንኪያ ሬት ግማሽ ማንኪያ እርድ አንድ ማንኪያ ማር በመጠቀም በሳምንት ሶስት ቀላቅጠሽ ተጠቀሚ፣ ለውጥ ታይበታለሽ። ስምንተኛ፣ ሩዝ። ትንሽ ሩዝ አጥበሽ ቀቅለሽ ካዘጋጀሽ በኋላ ፈሽተሽ ትንሽ ማር አድርገሽ ፊትሽ ላይ መጠቀም ፊትሽ እንዲያበራ ያደርገዋል። በሌላ አማራጭ ደግሞ የሩዝ ዱቄቱን መጠቀም ትችላለሽ። እሱም የሩዝ ዱቄት፣ ማር፣ ኦሊቬራ ወተት በመቀላቀል መጠቀም ትችላለሽ። ይህም ፊትሽ ጥርት እንዲል ያደርግልሻል። እሺ፣ እህኔት የዛሬ ቪዲዮ ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናም የትኛው ቲፕ እንደተ እንደወደርሽው ኮሜንት ላይ ታውቂኝ።